ይሄ ነው እንጂ የጃህሚያዎች እምነት አይደለም፣ ይሄ። እነዚህ አህባሾች ራሳቸውን እኛ አህል ሱነት ወልጀማ ብለው ራሳቸውን አህለሱና ብለው የሚጠሩ ሰዎች ናቸው። ላክን እነሱ አህለ ሱና ወልጀማ ናቸው ወይ? አይደሉም በፍጹም። ጫት መቃም በሸሪአ እይታ ነው ጫት ከየትኛው ሲንፍ ውስጥ እንመድበዋለን? አስካሪ ነገር ነው ወይ አይደለም? ጫትን የሚፈቅዱ ጫትን ለልጆች የሚያስተምሩ ጫትን ቃሙ ብለው የሚሉ ሰዎች ናቸው። ይህንን በአፉ አሁን እንደተመለከታችሁት ነው፣ እንዳያችሁት ነው። ስለዚህ ይሄ የሰውን ልጅ የሚጎዳ የሆነውን የሰውን ልጅ ጥርሱን የሚጨርስ የሆነውን ጫትን ምን ያደርጋሉ? ይፈቅዳሉ። ማን? አህባሾች እነዚህ ጣማማ ቡድኖች ማለት ነው። ውሃቢነት የሚለው እንዴት መጣ? ቢባል ሶላትን ቀንሶ ሁለት ወቅት ብቻ ዋሃቢዮች ማለት ሶላትን የሁለት ጊዜዎች ብቻ የሚሰግድ ብሎ ይላል የሰውዬ ማለት ነው። እነዚህ አህባሾች ውሸትን ለማውራት ቅንጣት የማያፍሩ ውሸትን ለማውራት የተነሱና ምንም ወደ ኋላ የማይሉ ሰዎች ናቸው። ይህንም በተግባር እያየ ነው ነው አህልሱና ወልጀማዎች እነሱ ዋሃቢያዎች ብለው ቢጠሯቸውም፣ ሰላትን በትክክል ከሰማይ እንደወረደው በረካም ይሁን ባሰጋገድ የሚሰግዱ ናቸው እንጂ የሚቀንሱ አይደሉም። ዝሙትን የሚፈጥን አስተምሮት ይማራል። ይህ ሁሉ ውሸት

አህለሱና ወልጀማዎች ዘንድ ማይታወቅና አስል የሌለው ነገር ነው። ለዚህ ነገር እስቲ ማስረጃ ማቅረብ ትችላለህ ወይ? አህለሱና ወልጀማ ሆኖ ይህነዚህ አሁን የገለጽካቸውን ነገራቶችን የሚፈቅድና በዚህ አንተ ባልከው መሰረት የሚሰራ እስቲ ማን አለ? ላ ተጂድ አታገኝም፣ ማንንም ማለት ነው። እንዳያችሁት ነው አህባሾች ማለት ገሪባዎች በቀላሉ ገሪባዎች ማለት ነው። ለምንም ማይረቡ ለምንም ማይጠቅሙ የጫት አፍቃሪዎች የጫት ሙሪዶች የ ለዲናቸው ለሱና ምንም ቦታ የማይሰጡ ከሱና የራቁ የአህለሱና አህለ የረሱል ወልጀማዓ የረሱል ሰለላሁ ዐለይሂ ወሰለም አላት ናቸው እንጂ የሱና ወዳጆች አይደሉም። እንደሚታዩት ነው። በአፉ ወትፎ አራንሱት ይህ አጋጣሚ አይገኝም ምናምን እያሉ አጠገቡ ላይ ያሞግሱታል። አህባሾች ማለት ደግሞ አሁን በተደጋጋሚ እንዳየነውም ጫትን በግልጽ ይፈቅዳሉ። የጫት መናኸሪያ ናቸው። የጫት መናኸሪያ ማለት ነው። አህባሾች ማለት ምን አይነት ሰው እንደሆኑ ተመልከቱ በግልጽ ጫታቸውም በመስጂድ ውስጥ ይቂማሉ ከዛ ይሰክራሉ በዚህ መልክ ይጨፈራሉ የት መስጂድ ውስጥ የዕባዳውን ቦታ የጫት ቦታ አድርገውት የወንበዴዎችና የጨፋሪዎች ቤት አድርገውታል ማን አህባሾች ይው እንደሚታዩት ነው ሁሉም በአፉ ወትፏዋል ከዛ በኋላ ይህንን ጫት ወትፈው ወትፈው በመስጂድ ላይ ይዘላሉ። ሱብሃነላህ ወላሂ ላ ሐውለ ወላ ቁወተ ኢላ ቢላህ። በአላህ እንጠበቃለን፣ ከንደነዚህ አይነት ውርደት ማለት ነው። ሰለፊ አለን ያ ተስልምና ውጭ ነን ማለት ነው። እነዚህ ሰዎች የሚሰሩት ስራ ሌላ፣ የሚናገሩት ንግግር ሌላ ነው። እኛ ሰለፊይንን እያለ ነው አሁን እኛ ሰለፊይንን ስለዚህ ሰለፊይ ነኝ ያለ ሰው ሁሉ ሰለፊይ አይደለም ማለት ነው። ሰለፊይነቱ የሚረጋገጠው ቁርአን ሐዲስ በሚለው ነገር ሲሄድ ነው። ቁርአን ሐዲስ የሚከለክለው ነገር ሲከለከል ነው። የሰለፎቹን፣ የሰሃባዎቹን የረሱሉን መንገድ ሲከተል ነው እንጂ ለይሰ ቢዛዕሚሂ በሱ ሙገታ አይደለም እሱ ስለ ሙገታ እኔ ሰለፊይ ነኝ ስላለ አይደለም ማለት ነው። እነዚህ ሰዎች በተለያየ ቦታ ሲታዩአቸው እኛ አህለ ሱና እኛ ሰለፊዎች ነን ሊሉ ይችላሉ። ዋናው ጉዳይ ዋናው ነገር ማለታቸው አይደለም የሚታየው። ሰዎች በማለታቸው ብቻ እንዳያጭበረብሯችሁ ማለት ነው። እነዚህ ሰዎች በጣም ጠማማ ሰዎች ናቸው። የዙር የተደረገበት ጎርፍ ሆኖ ደረሳ ስዱብን ያቃል ወስዱብን ያቃል ብለዋል። ጌታ ሾንክይ ምን አሏቸው? ተሰገርኩትም ተጾምኩትም ተዘከርኩትም አረኩኝ ተአላህን ተገዝቻለሁ ከምለው ሁላ

ኑርዬ ማለት መድኃኒት እሱ ወላሂ ነው የምልህ። መድኃኒት ለእሱ የታዘዘውን እኔ ውጭለት እሱ ይሽር ነበር ወላሂ። እሱማ ወላሂ ስማቸውም ሸህ ሱራ፣ ሱራ ማለት እንብርት ማለት ነው። እንደዚህ ተብሎ የተሰየሙት ለምንድን ነው ይላሉ፣ ዑለማ መሻይኮች ሲናገሩ፣ በዚህ በሆዳቸው ነው ራሳቸው ቀደው የወጡት ይባላል። እኔ በነጃሳ መውጫ አልወጣም ብለው የእናታቸውን ሆድ እንደዚህ ከፍተው ወጥተዋል ይባላል። ሊቁድረት ላሂ ሱብሃና እንደው እነዚህ ሰዎች ሊያሲቁን ይሆን ሊያጫውቱን ይሆን? ኮሞዲ ነው የሚሰሩት እንበል፣ ምን እንበል? ቆይ እነዚህ ሰዎች ማለት ነው የሚያወሩት ነገር ምንም ማስረጃ የሌለው እንደው ሲነሽጣቸውና ሲሰክሩ ብቻ የሚያወሩት ወሬ ነው። እዚህ መጥተው የሚቀደዱት ሱብሃነላህ አላህ ይምራቸው። አላህ ይምራቸው። እኛ ሂዳያን ለማንኛውም ሰው እንመኛለን ወላሂ ትክክለኛውን መንገድ አላህ ይምራቸው። አሁን እነዚህ ሰዎች ሆን ብለው የሆነ ቢዝነሳቸውን ለማሳደግና የሚፈልጉትን ነገር ለማሳካት ብለው እንደዚህ አይነቱን ውሸት ያወራሉ። ሱብሃነላህ አላህ ይጠብቀን። አህባሾች ማለት በዚን ያክል ነው፣ እንደዚህ ነው። ውሸትን በማውራትና የሌለን ነገር በአህለሱና ወልጀማዐዎች ላይ እየቀጠፉ የሚገኙት ተጠንቀቁ። ሰለፊይ ነኝ ያለ ትክክለኛ ነኝ ያለ ሁሉ ትክክለኛ አይደለም፣ ይህንን እንወቅ። ባረከላሁ ፊኩም፣ ሐያኩሙላሁ ጀሚዓን። ይህንን ቪዲዮ ለሌሎችም ስለሚጠቅማቸው ሼር አድርጉት። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።